ሰላም ሰላም ውድ ተከታዮች እንዴት ናችሁ? ይህ የኔ ዩቲዩብ ቻናል ነው። ይህም ቪዲዮ ከማየታችሁ በፊት ሳብስክራይብ ብታደርጉ ሞራኛም ለመስራት ሞራል ሞራል ይሆንልኛል እና የሚያስፈልጋችሁን ነገር ማንኛውም አይነት የሕክምና ጥያቄዎችን መጠየቅ የምትፈልጉትን ከዚህ ቪዲዮ ስር ኮሜንት ብትጽፉ እመልስላችኋለሁ ደግሞ አስፈላጊ ከሆነ በሱ ላይ ቪዲዮዎችን ሰሪቼ ፖስት አደርጋለሁ። ትምህርታዊ ነገሮችን ታገኛላችሁ። ሕክምናን እና መድኃኒትን እና ማንኛውም አይነት ጤና እና ጤና ነክ የሆኑ ነገሮችን ቢጠይቁ በዚህ ቻናል ላይ እመልስ እሰጣችኋለሁ ማለት ነው። ዛሬ ትንሽ ማውራት የፈለግኩት ብዙ ጊዜ ሕክምና ላይ ሲተዱ በሳምባ ውስጥ ውሃ አቋጥሯል የሚሉ ነገሮችን ከአክሞች ትሰማላችሁ። ምን ማለት ነው? ኬት ነው የሚመጣው ይሄ ውሃ? ሳምባ ከረጢት ውስጥ ውሃ ኬት ነው የሚቋጥረው? የምለውን ነገር ዛሬ እነግራችኋለሁ። ምክንያቶቹ ምንድን ናቸው? የሳምባ ከረጢት በግራም በቀኝም፣ ሳምባ ሁለት ነው የሰው ልጅ አለው። በግራ በኩልም በቀኝ በኩልም ሳምባ አለን። እና ይህ ሳምባ የራሱ የሆነ ከረጢት አለው። በውጭ በኩል ሳምባን የሚይዝ ከረጢት አለው። በዚህ ከረጢት ውስጥ ውሃ በተፈጥሮ ትንሽዬ እንዲህ ሊታይ የማይችል በጣም ትንሽዬ ውሃ አለ። እንዲህ በራጅ ላይ በሶኖግራፊ ላይ ሊታይ የማይችል ትንሽዬ ውሃ አለች። ነገር ግን አንድ ሰው ሲታመም በህመም ምክንያት ይሄ ውሃ በጣም በዝቶ የሚታይባቸው ጊዜቶች አሉ። ለምሳሌ ቲቪ የታመመ ሰው፣ ለምሳሌ ሳምባ ምች የታመመ ሰው እነዚህ ከረጢቶች ላይ ውሃ ሊቋጠርበት ይችላል። ሌላው ደግሞ የሳምባም ሆነ ሌላ ቦታ ላይ ካንሰር ሕመም ያላቸው ሰዎች የዚህ ሳምባ ከረጢት ውስጥ በሚሰራጨው የካንሰር ሴሎች ምክንያት ውሃ ሊቋጠር ይችላል። ሌላ የሳምባ ከረጢት ውስጥ ውሃ ሊቋጥሩ የሚችሉ ነገሮች ሌላኛው ምንድን ነው? የልብ ችግር ያለባቸው በተለይ የልብ ድካም። ያጋጠማቸው ሰዎች ሳምባ ውስጥ ደም በደንብ አይንቀሳቀስም። ከዛ የተነሳ ውሃ በሳምባ ከረጢት ውስጥ ሊቋጠር ይችላል። እንድም ሌሎች ለምሳሌ የኩላሊት ችግር ያለባቸው ውሃ በደንብ ኩላሊት ማጣራት በማይችልበት ሰዓት ውሃ በሰውነት ውስጥ ቋጥሮ በሚይዝበት ሰዓት ወደኋላ የሚመለሰው ውሃ ብዛት ብዙ ለሰውነት ከሚያስፈልገው በላይ ብዙ በሚሆንበት ሰዓት ላይ ሳንባችን ላይ በሳምባ ከረጢት ላይ ውሃ ሊቋጠር ይችላል ማለት ነው። ስለዚህ እነዚህ ነገሮች አንዳንዴ በመርፌ በመርፌ ከሳንባ ከረጢታችሁ ተወስዶ ላብራቶሪ የሚሰራባቸው ሁኔታዎች አሉ። እነዚህ ነገሮች ብዙ ይጠቅሙናል። ያለው ምንድን ነው ምክንያቱ ምን እንደሆነ ሊነግረን ይችላል ወደ ላብራቶሪ ይሰራሉ። በፓቶሎጂ ፓቶሎጂ የምንለው ስነ ደዌ ማለት ነው። ስነ ደዌ ላይ ተልከው እነዚህ ውሃ እንዲቋጠር የሚያደርጉ ምክንያቶች ምንድን ናቸው የምለው ነገር ላብራቶሪ ሊከንም እንዲሁ ደግሞ ወደ ስነ ደዌ ሕክምና ክፍል በመላክ ምክንያቶችን እኛ ህክሞች ካለው ሌሎች ራጅ፣ ሶኖግራፊ እና ሌሎች የደም ውጤቶችን አንድ ላይ በማየት ምክንያቱ ይሄ ሊሆን ይችላል የምለውን ነገር መለየት እንችላለን ማለት ነው። ስለዚህ ሳምባ ውስጥ ውሃ ሲቋጠር ብዙ ምክንያቶች አሉት። ስለዚህ ሳምባ ውስጥ ውሃ መቋጠር ማለት ራሱን የቻለ በሽታ አይደለም፣ ግን ምልክት ነው። የሆነ በሽታ ምልክት ነው ሊሆን የሚችለው እና ሳምባ ውስጥ ውሃ መቋጠር ማለት ራሱን የቻለ በሽታ ሳይሆን የሆነ በሽታ ያመጣው ምልክት ነው ማለት ነው። አመሰግናለሁ። ስለዚህ ማንኛውም ነገር ጥያቄ ካላችሁ ከዚህ በታች ቢጠይቁ ደስተኛ ነኝ፣ ብዬ እመልስላችሁ ደግሞ ቻናልን ሰብስክራይብ በማድረግ እንድታበረታቱ እለምናለሁ። በጣም ነው የማመሰግነው። እወዳችኋለሁ።